አንድ ሰው በህይወቱ ላይ ለውጥ ለማምጣት ሶስት መሰረታዊ ነገሮችን በደንብ ማጤን ያስፈልጋል። ጭንቅላቱን፣ ልቡን፣ እጁን ብለን ልንወስድ እንችላለን። ጭንቅላታችን ሪፕሬዘንት የሚያደርገው የሚወክለው እውቀትን ነው። ልባችን ኢሞሽንን፣ ስሜትን ነው ሪፕሬዘንት የሚያደርገው ወይም የሚወክለው ቦታው ያ ነው። እጃችን ደግሞ ተግባርን ነው። ያ ማለት

አስተሳሰባችን ልቦናችንና ተግባራችን መቀየር ከቻል እውነትም ትክክለኛ ለውጥ በህይወታችን ማምጣት እንችላለን። መጨረሻችን ላይ ሰልፍ አሳለፉን። እርቃናችን እናወርቀው ልብሳችንን ካወለቁ በኋላ ሰልፍ ሲያዙ፣ እኔ አጋጣሚ ከምስተኛ አካባቢ ላይ ነበርኩ። ግንኙነት ከተደረገ በኋላ እንዲህ ሲጨቀጭቁ ራሱ በፌሮ ሲወጉ አላስታውስም። ደዝንዟል ሰውነቴ

ምን ያህል ሰው እንደተደረገ ምን እንደተደረገ አላውቅም። በስድስተኛ ቀን ስነቃ እንደ መበላ ነው የሚፈሰ እሷ ደግሞ አንድ አካል ስለጎደላት ምንድና አማራጭ የለበስኩት ልብስ ሌይለት ልቀድር፣ ምንድን ነው ሌይለት ልቀድር የውሳኔዋ ሌሊት ይባላል። እቺ ሌሊት አላህ ስብሓንሁ ወተዓላ ባሮችን የሚምርበት ሌሊት ነች።

እችን ሌሊት አላህ ለህክማው የተወሰነች ሌሊት ብሎ እቺ ናት አላለን። ፈልጓት ተባለ እንድንለፋ እንድንጥር የሱን ምህረት ፍለጋ እንድንማስል ማለት ነው። እቺ ሌሊት ቁርአን ላይ እንደተጠቀሰው ኸይሩ ሚን አልፊ ሸህር፣ ከአንድ ወር አምልኮት የዛች ሌሊት አምልኮት ይበልጣል። ሰማንያ ሦስት ዓመት ከአራት ወር ያክል የአምልኮት ዋጋ አላት። እዚያችን ሌሊት ለማግኘት ሁሉም ሙስሊም

ሌሊቱን በአምልኮት ወደ አላህ በማልቀስ የሚያሳልፍበት፣ መስጂዶች በሙሉ በለቅሱ ይሞላል። የማይነባበት መስጂድ ማግኘት በጣም ብርቅ ነው የሚሆነው። ህፃናት፣ እናቶች፣ ሴቶች፣ አባቶች፣ ወጣቶች፣ ሁሉም እጁን ወደ አላህ አንስቶ የሚያለቅስበት የግል ጉዳዩን

የቤተሰብ ጉዳዩን የሀገር ጉዳዩን የዓለም አጠቃላይ ሰላም ዱዓ የሚደረግበት ነው፣ ያ ሌሊት ሐቂቃ መላቀስ ብሎ የጠቀሱት በጣም ትክክለኛ አገላለጽ ነው። በጣም በጣም እንትኑ በጣም ይረብሻል። ቁርአን እንግዲህ ወደ ስድስት መቶ ምናምን ገጽ ስድስት መቶ ገጽ አካባቢ ቁርአን

ተራዊህ በሚባለው ትርፍ ሰላት በየቀኑ አንዳንድ ጁዝ ወይም ወደ ሃያ ገጽ አካባቢ እየተቀራ ሰላት ውስጥ ይሰገዳል። እንግዲህ ይህ ራሱ እየቀራን እየቀራን ስንሄድ ቁርአኑ እያለቀ የምንፈጽምበት ጊዜ የደረሰ

ረመጣንም በቃ እየተገባደደ ተራዊህ ሰላት የለም። ከዛ በኋላ ጾምም እንደዚህ በጋራ የምንጾመው ነገር የለም እና ይህ በጣም የለመድሽው በጣም የምትወጅው ወዳጅሽ እንግድነት ላይ ያረፈ፣ ቅድም መግቢያ ላይ እንዳልኩት ቀመሄጃው ደረሰ።

ሁለት ነገር አንድ ላይ ይመጣብናል እዚህ። አንደኛ አላህ እንዲቀበለን ተስፋ እናደርጋለን። ከጉድለት ያለበት ጾም ነው የጾም ነው በእርግጥ አሟልቼ ጾም ያለው ማለት አይቻልም። በቃ የአላህን እዝነት ተስፋ እናደርጋለን። አላህ ይቀበለኝ ይሁን ለን ተስፋ እናደርጋለን። ያው ደግሞ በቃ ባይቀበለኝስ

ነብ ሙሐመድ እንዲ ያሉትአባባል አለአንድ ሰው ጾም ጾሞ መለምየዳዕ ቀውለ ዙርክፉ ንግግርን የማይተው ሰው ሰዎችን የሚያስከፋ ነገር መፈጸም ያላ ሰው

አላህ ከረሃቡና ከጥሙ ጉዳይ የለውም፣ የሚል ቃል አላቸውና እኔ ጉዳይ የለኝም ብባልስ ምንም የለህም። በዚህ ስጋት ውስጥ ነው የምንጾመው። እስልምና ውስጥ ምንጊዜም ጊዜም አምልኮት ሲፈጸም ሁለት ጽንፎችን ትተን መሀል ላይ በሁለት ክንፍ ነው የምንበረው።

ሙሉ ለሙሉ አላህ ተቀብሎኛል እኔ ተምሬአለሁ የኔ ነገር በቃ እኔ የአምላክ ወዳጅ ነኝ እኔ የገነት ነኝ ብሎ ሙሉ ለሙሉ መደምደምም አይቻልም። አላህ አልተቀበለኝም እኔ ኃጢአተኛ ነኝ አይምረኝም ብሎም ማሰብ አይቻልም። የእነሱ እንትናቸው ማለት አጾማቸው አብሮ ነው የገባው ምንድነው ጊዜ ዜናውን የምትመለከቱ

በሶማሌ ክልል የፈጢራ ተደረገ፣ በደቡብ ክልል ተደረገ፣ የኢትዮጵያ ዜና አገልግሎት እንደዚህ ያደረገ፣ ኢቢሲ ለሰራተኞቹ የአፍጢር ፕሮግራም አዘጋጀ፣ የአዋሽ ባንክ ለአፍጢር እንትን አደረገ፣ የኢትዮጵያ ንግድ ባንክ እንትን አደረገ፣ አየር መንገዱ የፍጣር ፕሮግራም አዘጋጀ፣ የእንትና ክልል የፍጣር አዘጋጀ፣ የአብይ የሚባል ዜናውን በሙሉ እስላም እስላም እስላም እስላም እስላም

ወንድም ኦርቶዶክሳዊ ባለስልጣን ማህተቡን አስሮ ነጠላውን አገልድሞ መግባት አይችልም፣ ምጾም አይችልም። ያ ማሳየት ኤክሰርሳይዝ ማድረግ አይችልም። ሌላው ቀርቶ እነ ዳንኤል ክብረት እንኳን እስላማዊ እስላማዊ የሚሸጥ የእነሱ ደጋፊ የሆነው ቁጭ من المؤمنين رجال صدقوا ما عاهدوا الله عليه

ሰላት አልጋብ ከተነሳ የመጀመሪያ ሰላት አልጋብ የተደረገው ተነጃሺ ነው። የግድ ነው፣ አረብም ቢሆን ሀብታምም ቢሆን ካነሳው እኛም ማንሳት ግዴታ ነው። ሊካድ የሚችል ነገር አይደለም። ኡም አይመንም ብትሆን የተመሰከረላት እናት መሆኗ ሁሉን ነገር ተቀብለል። መቼም እዛ ጋር ስንደርስ አንቀበልም ማለት አንችልም።

ስለዚህ የሙስሊም ዋና ሀገር ነው የሚሉ ሰዎችም ቢሆኑ የእኛ እናቶች የእነሱን አባቶች እናት ሆኖ ማሳደጋቸው መካድ አይችሉም። ይህ ታሪካችን ነው፣ እውነት ነው። ቅድም ብላችኋል፣ አወሉል ሂጅረተ የሚባለው ከመዲና በፊት የተደረገው ወደ እኛ ነው። ይሄም መካድ አይቻልም። እነዚህ ሁሉ ግን ለኢትዮጵያ ሙስሊም የኩራት የክብር

ከሌሎች ሙስሊሞች የመገናኛ ድልድይ መሆን አልቻሉ አልቻሉ። ብዙ ታሪክ እያለን ቱሪዝም ላይ ብዙ ነገር መስራት ስንችል እንደዛ አልተጠቀምንበትም። ለምን በውስጣችን በነበረው ነገርየውን በትክክል አለመገንዘብ መገንዘብ። አንድ ሙልሂድ የሆነ በአላህ መኖር የማያምን አስተማሪ ተማሪዎቹን ክፍል ውስጥ እያስተማራቸው እያለ በመሃል ሀሳባቸውን ለመስረቅ ተማሪዎች ብሎ ጠራቸው።

አቤት መምህር አሉ። ይሄ ዳስተር ይታያችኋል አላቸው። አዎን መምህር አሉ። ስለዚህ ዳስተሩ አለ ማለት ነው። ይህን ለፊታቸው ስለታያቸው ይሄን ጥያቄ ለሚፈልገው ዓላማ እንደ መግቢያ ተጠቀሰው በኋላ ቀጠለና፣ አላህ እስቲ ይታያችኋል አላቸው። አይታየንም አለ። እንግዲያውስ አላህ የምትሉት አምላክ የለም ማለት ነው። ተላየም ለተከታይ ነው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

አይምሮ የሌለው እብድ ነው ከተባለ፣ እንግዲህ ካሁን በኋላ ስለ አላህ ምን ብሎ መናገር ይችላል? እፎይን ለአሳደው ሊገሉትና ምናምን። ይሄ መረን ያለፈ ራሱን የሚች ራሱን የቻለ ህግ አለው። ህጉ ካልተፈጸመ ግን የሚገባውን ደግሞ ያገኛል። ምንም ጥርጥር

ሰሞኑን እንዳይወጣ ተብሎ እንግዲህ ታግደዋል ምናምን ተብሏል። ነገር ግን እንዳይወጣ መደረግና ክስ ተመስርቶ የሁለት ወር ፍርድ ተፈርዶበት መውጣቱ ማግባብ ስላልሆነ መጅሊሱ ከፍ ባለ ደረጃ ከሲኖዶሱ ጋር ሊያወራ ይገባል። ከዚህ ጎን ለጎን ተያይዞ አሁን ዛሬ ላይ እና ትናንትና አብዮት አደባባይ ወይም ደግሞ በእኛ አገላለጽ ዒድ አደባባይ ላይ አንድ ፕሮግራም ነበረ።

የዛሬ 5 ዓመት አካባቢ አባቱ የመጣ አንድ ፓስተር ወደ ኢትዮጵያ መጥቷል። እኒህ ፓስተር የሚታወቁት ደግሞ እስልምናን በመሳደብ ነው። አጠቃላይ አሜሪካን እንዳይገቡ መታገድ አለባቸው። ሙስሊም የሆነ ሁሉ አሸባሪ ነው ብለው በአደባባይ በሚዲያ የሚናገሩ ሰዎች እዚህ እንዴት መጡ?

እዚህ የኢትዮጵያ መንግስትስ እንዴት ተቀበላቸው? አቀባበሉ በዚህ ደረጃ የሆነው ምንድን ነው? የሃይማኖት ግጭት እዚህ ሀገር ላይ እንዲመጣ ይፈለጋል ወይ? በዚህ ደረጃ ስንመለከት ሙስሊሙ ነቃ ብለህ አይንህን ገልጠህ ልትከታተል ግድ ይላል። አይንህን ገልጠህ እኔ በነገራችን ላይ ኮመንት የሚያደርጉ ሰዎችን ማገድ አልፈልግም። ማንም ሰው ከነሱ ኮመንት መማር ስላለበት አታግዷቸው፣ መልስም አትስጧቸው

ማንነታቸውን መግለጽ የሚገልጹት ይሄ ነው ጭንቅላታቸው ነው። ከዚች ውጭ ሌላ እውቀት የላቸውም። መጽሐፍ ቅዱስ አያውቁም። ቤተክርስቲያን ሄደው አያውቁም። ቢሄዱም እዛም የሚያስተምሯቸው አካል አስተማሪዎቻቸውም ተሳዳቢ ስለሆኑ በስድብ የቆመ ሃይማኖት መሆኑን ማንም ሰው ዓለም እንዲያይ ማንንም አታግዱ። የፈለጉትን ነገር እንዲያደርጉ። በተለይ ደግሞ መልስ የምትሰጧቸው ወንድሞች መልስ አትስጧቸው። አንድ ልጅ ብቻ ነው አሁን እየበጠበጠ ያለው። ይሄ ብጥብጥ መስሎት ነው ልክ የእሱ አይነት ዱርዬ

የእሱ አይነት ምናልባት የዝሙት ልጅ ስለሆነ ነው ይህንን እያደረገ ያለው ከአፋቸው የዝሙት ቃል አይጠፋም። ምክንያቱም እውቀታቸው የተማሩት የመጡበትም ሂደት ዝሙት ስለሆነ የዝሙት ልጅ ከዝሙት ቋንቋ ውጭ የዘለለ ታሪክ ሊያወራ አይችልም። በተቻለ አቅም ይሄ ሰው መከሰስ ብቻ ሳይሆን ተገቢውን እርምጃ ሊወሰድበት እንዲችል ሁሉም ሰው ሊጮህ ይገባል። ሌላኛው ከአገር ይውጣ

መውጣቱ ምን ችግር አለው? በተለይ ኢንተርናሽናል በሆኑ ቋንቋዎች እየተናገራችሁ እንዲሁ መውጣቱ ጥሩ ነው። በዛ እዚህ ሀገር ትንሽ ወደ ኋላ ደከም ያለ ነው እና ያለው ቢወጣ የእጁን የሚያገኝበት ቦታ ነው የሚሄደው እና ፎቶግራፉን በማያያዝ በኢንተርናሽናል ቋንቋዎች በአረብኛም፣ በእንግሊዝኛም በሌሎችም ቋንቋዎች ፈረንሳይኛን ጨምሮ ማንነቱን ልንገልጽበት የሚገባ ነው ብዬ አስባለሁ። የተወደዳችሁ ይህንን የቀጥታ ስርጭት እየተከታተላችሁ የምትገኙ

እናንተም በተቻላችሁ አቅም ጥያቄው ከፍ ማለት እንዳለበት እናስብ። ስለ አንድ ግለሰብ አይደለም ማውራት ያለብን፣ ስለ ተአምረ ማርያምና ስለ ኦርቶዶክስ ቤተክርስቲያንም ጭምር ማውራት አለብን። በቤተክርስቲያኑ ውስጥ እየተሰጠ ያለው ትምህርት ምንድን ነው? ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም ኢዛ ጃ ረመን ፉትሐት አብዋብ ልጀና ወጉሊቀት አብዋብ ልናር ወሱፊደት ሸያጢን